የብርቱካን ተመስገን የግፍ በደል ታሪክ በኢቢኤስ ቴሌቪዥን ለሕዝብ ይፋ መሆኑን ተከትሎ በሰፊው መነጋገሪያ ሆኗል። በኢቢኤስ ቲቪ በአዲስ ምዕራፍ ፕሮግራም ላይ የቀረበው የብርቱካን ተመስገን የግፍ በደል ታሪክ በኢቢኤስ ቲቪ ከቀረበ በኋላ ቪዲዮ ከዩቲዩብ ቻናል ላይ የተነሳው በተበዳይ ብርቱካን ተመስገን ጥያቄ ነው ተብሏል። ቡርቱካን የደረሰባት ግፍ በኢቢኤስ ቲቪ ከተላለፈ በኋላ መናገር አልነበረብሽም የሚል ከፍተኛ የሆነ ስለ ንቦናዊ ጫና እንደደረሰባት ና በዚህም ምክንያት ቪዲዮው ከዩትብ ላይ እንዲወርድ ተማጽኖ በማቅረቧ ምክንያት ቪዲዮው እንደወረደ መረጃው ደርሶኛል። የቀረበችበት የአዲስ ምዕራፍ ፕሮግራም ከጅምሩ አንስቶ ለመርዳት ብቻ የሚሰራ ና በሚቀርቡ ሰዎች ፈቃደኝነት ላይ የተመሰረተ እንደሆነ ና በተለያዩ ምክንያቶች ካልፈለጉ የተጫነው ቪዲዮ እንደሚወርድ ለማወቅ ችያለው። ብርቱካን ከዚህ ቀደም የምትጠቀምበት የእጅ ስልኳ አሁን ላይ አይሰራም። ያለችበት ሁኔታም ለማወቅ አልተቻለም። የሚዲያ ተቋማት፣ የሰብአዊ መብቶች ተቆርቋሪ አካላት፣ የሚመለከተው ሁሉ የብርቱካንን ጉዳይ በአጽንኦት ሊከታተለው ይገባል። እኔም የቻልኩትን አደርጋለሁ ሲል ይቅነቃቸው ከበደ ባስተላለፈው የጽሁፍ መልእክት አሳውቋል። የብርቱካንን ታሪክ ነበር አይተን የተመለስ ነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል፣ ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም የኢትዮጵያ ውስጥ ይሄ ነገር ሲያጋጥማሉ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለ ነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ፣ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነው፣ እና ለልጇ ብርቱካን ምን ብላ የሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው የእሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋ ውስጥ ምንድን ነው ነገስ? የሚመለስለት መልስ ምንድን ነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንንና ለመስማትም፣ ለጆሮም፣ ለማየትም የሚቀፎ ነው። ያገኝ ያው ሰው ስትሆኝ ትፈተኛለሽ። አንዳንዴ የፈተናም አይነት አለው፣ እንዴት ያለሽ በቃ በእርግጥ ላያስችላ ይሰጥም ይባላል ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታሲሁ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው፣ በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና፣ በጣም ከባድ ነው። የብርቱካን ቪዲዮንም ቁጭ እየሳየው እውነት ለመናገር አንደበት የለኝም። ከአእምሮ በላይ ነው። እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው ብዙ ሆረር ፊልሞች እንሰማለን፣ ግን የእውነት እውነት እውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይስ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች አብረን ቆመን ሴድ ሶስት መቶ ብር ነው የተሰጠኝ። ያ ማለት የአንቺ ሶስት መቶ ብር የሆነ ቦታ ላይ ትላካ አለማን አይደለም አድርሶ የሚመልሰኝ ነው። አመቱ ሙሉ የሚዘልቅ ማለት ነው። ጓደኞቹ በብሌን ባሁትኞቹ በመኪና እየተመላለሱ በዓላትን ሲውሉ፣ እኔ ግን ላንድ አመታውን 600 ብር ነው ካልኩሬት ተደርጎ የሰጠኝ ነበር። ስንት ነበር ትራንስፖርት? መቶ ሃምሳ ብር ነበር ይሄጃ። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ? ያንጓደኞቴትሻለህወት ነበር ሚንትንሚሆን የባህላ ብት ልጆች አሉ። እነሱ ነበረ የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ወደ ስራሱ ይገዝልኝ ነበር ጓደኞቻ ነበር ያሉት ማለት ነው እ ከዛ በኋላ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነች ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ ሶስት ሰዓት ላይ ልክ ከላይ በረ ሶስት ሰዓት ዘጋብኝና መመለስ አልፈልኝ እንዴ ወጣሁኝ። ወጣሁኝና የሆነ የሚሮሯጥ ይሮሯጣሉ ማለት ነው ሰዎች ስንሄድ፣ በቃራ እንደዚህ ተኩሶ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሄዱ በዚህና እንትን በሉ እዚ ካገቡ ምናምን ሲሉን እኛ በሰዓቱ ተኛን። ተቆርቁ ነው ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርድረን እራሳቸው መኪና ገባል። የእነሱ መኪና ምን እንደሆነ አረምሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ክፍት ነው፣ ከኋላ አንድ አመት ከስድስት ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከስድስት ወር ምን ነበር የሚሏችሁ? ትጥቅነው ልንቀየራችን ቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነዋል እሱን እንሰራለን አብረን ምን ይሆናል እያሉ። የት ነበር ነበርስ የምታድሩት? እዚህ ወጪ ላይ ነው። ብዙ ጊዜ ዛፍ ነበር እንዲህ ተከልሌ እንትን የምልህ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን ስሌት ነበር የምታሳልፉት? የምን ምን ንጽህና መጠበቅበቀስ ምልንሰናክ ነበር። ምን ነው ከአንድ አመት ከስድስት ወር በኋላ ምንድ ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን፣ እርቃናችን እናወልቀው፣ ልብሳችን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ነው የነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደዝንዟል ሰውነቴ። ምን ያህል ሰው እንደተደረገ፣ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎድላት ምንድን አማራጭ የለበስኩትን ልብስ አውልቄ ለእሷ ነገሮቿን አስሬ ነቅፋ እየጎተትኩ መሄድ ጀመርኩ። እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምንሄደው። አንቺን ኮትችሻለ ድም ስጥልኝ እንዲሆነን ሁለት አካለ ስንኩል ማን ይቀበለናል? አልኳት እንግዲህ ማንም እ እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨለሞብኝ። ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስል በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆ በጣም ከፋኝ። በቃ ወሌውም ለነገ ነገ ወዲያስ ስሌት ነ መሆነው ምንድን ነው ማድረግ ስምችለው በምን አይነት መልኩ ነው ህይወቴን ውስጥ መጠገን የምችለው አይዞሽ የሚለኝ ማንኛውም ሰው ነው በቃ ያለው። እንደዚህ መጨረሻ ላይ ምንድን ነው ጎዳና ተዳዳሪ የሆንኩት ጎዳና ነው ወድቄ በቃ እኔ 14 7ተኛ ወር 2017 ዓ ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደንቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት መሆኑንና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የ2ተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለው እና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋት እና ዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህንን ወንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ፍርድ ቤት እንደሚወስደው ይገደዳል ብሏል። በዚህ ጉዳይ ላይ ኤልያስ መሰረትን ጨምሮ የተለያዩ ግለሰቦች የጻፉትን ጽሁፍ በማስታወስ ጉዳዩን ለማስተባበል የተሄደበት ርቀት እንደ ሀገር የገባንበትን ዝቅጠት ያሳያል ሲሉ ገልጸውታል።

አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉ። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ድጋሪ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም። ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታየው ምን ይሰማሻል? ይከፋኛል በጣም ምክንያቱም እሱ ባይኖር ይህን ያለ እንትን አለልም ነበር ማለት ነው። ልጅ ስትይሽ ከባድ ነው። ለልጅ ስት እያልሽ የሆነ ትታሰሪ ያለሽ ልጅ ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠ ይነሩ ካልሆነ ደግሞ እኔም በሽተኛ ልጁ በሽተኛ እንዴት ነው የማደርገው?

እንደዚህ ይሄ ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛሁ ሁሉ ነገር ሲሆን ይህን ሁሉ ታሪክ ያውቃሉ ያውቃሉ፣ ግን አልቀበልም፣ ያለ አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድ በጤንነቴን የሚከታተለኝ እና በቃ ትምህርቴን መማር የምፈልገው ወደፊት በቃ የተሻለ ህይወት መኖር እፈልጋለሁ። ልጆን በጎንና አይኑን እያየው የተጫወቱ አብሬ እንደ እናት እንዳባት እንደት እንደወንድም ከጎን የሆኑልኝ ሱማር ወይ ጣፈት እንዳያገኙ የተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽ ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው። የቤት ቴሌቪዥን ይህንን ስለሚያምን ደግሞ የአንድ አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የአንድ አመት የቤት ኪራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም። ጡቴ በላሻል እውነት ነው። እናት ስንሆን ደግሞ ደሞ የበላ ነው ሁሉ ደግሞ ወደ ልጃችን ነውና መብላት፣ ራስን መጠበቅ። ራብ መጥፎ ነው ይባላል፣ እውነት መጥፎ ነው በጣም። ስለዚህ የስድስት ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ። መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ያለሽ ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ፣ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት፣ ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን ሽን እንድትከታተይ ትምህርት ቤት ወጭሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉ ነገር ለማድረግ ጤናው ነው ቅድሚያው ነገር እና ብርቱካን የልብ ኬዝም አለባት እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉ ና የሕክምና ድጋፍ ያስፈልጋታል፣ በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋችሁን እንድታደርጉ እንላለን እኛ። እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎን ነን የምትሉ በዚህ አድራሻዋ ልታገኟ ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ እገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰገናለሁ አመሰግናለሁ። ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ። ነገ ነገ ወደ ደግሞ የእኔ ሕይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ የማስደስትበት ቀን ይናፍቀኛል። ደግሞም አደርገዋለሁ። እናምናለን እኛ የአዲስ ምራብ ሰዓታችን ይህን ይመስል ነበረ። እሑድም በኢቢኤስ ይቀጥላል። መልካም ጊዜ። ከቅርብ ጊዜያት ወዲህ ኢትዮጵያ ውስጥ በተለያዩ አካባቢዎች እየተፈጠሩ የሚገኙ ከባባድ ወንጀሎች እንዲሁም ኢትዮጵያ ውስጥ ነው እንደሚፈጠሩ የሚያስብሉ ሲሆኑ ብዙሀኑን ለሞት አካባቢያቸው ለመፈናቀል ዳርጓቸዋል። ውድ ተመልካቾቻችን እንደነዚህ አይነት እንዲሁም ሌሎች ታማኝ የሆኑ መረጃዎች እንዲደርሳችሁ ከፈለጋችሁ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰቡ ነው።